በጅማ ቦንጋ ሀገረ ስብከት ጭሪ ቅዱስ ሩፋኤል ቁምስና አምስት ጥንዶች ምሥጢረ ተክሊል ፈጸሙ። በኢትዮጵያ ካቶሊካዊት ቤተክርስቲያን ጅማ ቦንጋ ሀገረ ስብከት ጭሪ ቅዱስ ሩፋኤል ቁምስና አምስት ጥንዶች ምሥጢረ ተክሊል ፈጽመዋል። ጥንዶቹ ለዚህ ዕለት እንዲበቁ ለስድስት ወራት የምሥጢረ ተክሊል በካቶሊክ ቤተ ክርስቲያን ስላለው ትርጉም ትምህርት መከታተላቸውን ተናግረዋል። በፍቅር ተባብሮና ተሳስቦ ስለመኖር ልጆች በመንፈስ ቅዱስ ታንጸው እንዲያድጉ ማስቻል፣ በትዳር ውስጥ ስለሚኖር ግልጸኝነትም የቤተ ክርስቲያን አስተምህሮ ላይ በቂ ግንዛቤ እንዲኖራቸው መደረጉን የቁምስናው ካህን ክቡር አባ ጴጥሮስ አበበ ተናግረዋል። ጥንዶቹ ቀጣይ የክርስትና ሕይወታቸው የተሳካ እንዲሆን መልካም ምኞታቸውን ገልጸዋል። ሌሎች ወጣቶችና ጥንዶችም ሚስጥረ ተክሊል በመፈጸም የጋብቻ ሕይወታቸውን በጠንካራ የክርስትና መሰረት እንዲመሩ ጥሪ አቅርበዋል። በተጨማሪም ሶስት ህጻናት ሚስጥረ ጥምቀት በመፈጸም በክርስትና ሕይወት የካቶሊክ እምነት ቤተሰብ ሆኗል። መረጃው የጅማ ቦንጋ ሀገር ስብከት ማህበራዊ ተግባቦት ገጽ ነው።